እርግጠኛ ነሽ? ሲጠብቁ ቴክስት ያደርጋልሽ? አዎ፣ እዚህ ነበር ያለኝ። ታዲያ ይታለሽ፣ ይሄው አፍሩም እኮ ደግሞ እየገለፈጠ እኮ ነው የሚመጣው። ወንድም አለም፣ እህት አለም፣ አንተ ምናባው ነ ነው? ምን አደረኩ ደሞ፣ ምን አደረኩ ደሞ ትላለ። ያለ ወትሮ ትምህርት ቤት ቀርተህ፣ ስልክህን አጥፍተህ፣ እኛ ለሰምታ አስጨንቀን አለ። ስራ እንዳለብኝ ነግሬያቸዋለሁ እኮ። አንቺ ደግሞ ባክሽ ያስጨንቅሽ ነው ለቂ፣ አለቀ፣ ምክንያቱን ሳትናገር እሺ? በቃ ኮሎምቡስን እየቀጠዋት ነበር ስትል በቃ ትንሿ ፍልታ ነበረ። አላብርድላት ቢሆን እና ምን አደረከው? ዲናን ጠርቻ ስኮ ነበጥኩት። ምን የተራቡ አይኖች በክፍል 22 የደረሱኝ አስተያየቶች አሉ፣ እንዲሁም ስለ ክፍል 23 የምነግራችሁ ነው የሚሆነው። ሁልጊዜም እንደምላችሁ መጀመሪያ ይህንን ቪዲዮ ላይክ አድርጉት፣ እንዲሁም ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉት። እንዲሁም እናንተን ያዝናናል ብለን ያሰብነውን አሪፍ የሆነ ጨዋታ አዘጋጅተንላችኋል። እሱንም ከቪዲዮ መጨረሻ የማሳያችሁ ነው የሚሆነው። ይህን ቪዲዮ እንግዲህ እስከ መጨረሻው በማየት እንድትዝናኑ ጋበዝኳቸው። ተራቡ አይኖች ክፍል 22 ሁላችሁም አይታችሁታል ብዬ አስባለሁ። ካላያችሁት ግቡና እዩት። ትናንትና ማታ ተለቋል ማለት ነው። እንግዲህ በክፍል 21 ላይ ስትመለከቱት መጨረሻ ላይ ኮሎምቦስ ታግቶ ነበረ። ኮሎምቦስ ማን ሊያግተው ይችላል ለሚለው ፋሲል ያግተዋል የሚል ቪዲዮ ሰርች ላችሁ ነበር። እንዳልኩት ፋሲል ነበር ያገተው ኮሎምቦስ። እንግዲህ በሊዲያ ፍቅር ተይዞ ሰፈር ሊቀይር ሲል ነበር በፋሲል የታገተው ማለት ነው። ኮሎምቦስም አሁን ተናደው እንግዲህ ሁሉን ነገር ትቶ እዛው ሰፈር በበቀል ተነሳስቷል ማለት ነው። በክፍለ 23 ላይ ምን የሚፈጠር ይመስላችኋል? እንድትመለከታችሁት። በክፍለ 22 ኮሎምቦስ በጣም ተናደው ነበር ማለት ነው። እንግዲህ ክፍለ 23 ላይ ኮሎምቦስ ማንን ሊያግት ይችላል? እንዲሁም ማን ሊበቀል ይችላል? በሌላ በኩል አቤንና ጥሩምቤ ፋሲልን በጣም እየጮሁበት ነበረ ኮሎምቦስን በማገቱ ምክንያቱም ኮሎምቦስ ታገተ ማለት የሚመልሰው የመልስ ምት እጅግ ከበድ እንደሚል ስላወቁ ይመስለኛል እንግዲህ ፋሲል ላይ የጮሁበት። በሌላ በኩል ደግሞ እንግዲህ የጥርቤን በፊት ፍቅረኛ ለማየት የቸኮላችሁ ይመስለኛል። እንግዲህ የተራቡ አይኖች ሁሉም በሚባል ደረጃ አሁን ጥንዶች እየሆኑ ነው። የወርድም እንግዲህ ፋሲል ጋር ያላት ግንኙነት ጠበቅ እያለ ነው። ምክንያቱም ኮሎምቦስን አግቶ ብድር ስለመለሰላት እና በዚህም በጣም ተደስታ ነበር። በዚህ መሀልም እንግዲህ ፋሲል የወርድን ምን ያክል እንደሚያፈቅራት ማወቅ ችለናል ማለት ነው። የተራቡ አይኖች ልክ እንደ አፍላ ፍቅር በሚባል ደረጃ በህዝብ ዘንድ በጣም ተወዳጅነትን እያገኘ ነው። እንግዲህ በክፍል 23 ደቂቃው ተጨምሮ እንደሚለቀቅ እርግጠኛ ነኝ ማለት ነው። እስከዛው አሪፍ የሚባሉ ከካሜራ ጀርባ የተቀረጡ ቤስት የሆኑ ትዕይንቶች እንድትመለከቱ ጋበዝኳል እና ስላዳመጣችሁኝ እጅግ አድርጌ አመሰግናለሁኝ። ቪዲዮን ላይክ ማድረጋችሁን እንዳትረሱ ምክንያቱም እሱ ስለሚያበረታታ ማለት ነው። እንግዲህ ሁል ጊዜም እንደምላችሁ በጣም